ህይወት ይህ ትክክለኛው መንገድ አይደለም። ትከተለኝ ሞክርና ከሚስት ጋር ሟች ነሽ። እሺ አንቺ ከልጄ ጋር ይለየሽ። አንቺ እኔን መውቀስ ሞራን የለሽም። ከባሌ እኮ ነው የወለድሻት። ልክ ነሽ እኮ ግን ልጄ ነው። ሰው እንደነበረች መርሳት አልነበረብሽም። ህይወት አቁሚ። አንቺ እንደዚህ ዓይነት ሴት አይደለሽም። አዎ ሳሚ የሚልሽን ስም አንተ ዝም በል። ህይወት ተረጋጊ። ኤም ቢላ ጣዩ። በቃ በቃ ጣዩ ልጅ ይመጣል። በጭራሽ እውነት ይማልቅሽ ነ እንዲሆን ነው። ባክተወኝ አንተ ሚያተ ቢጤ። ሲጀመር ቆይ እንዳልገባኝ የምን የህጻናት መሸጫ ፕሮጀክት ነው? እንዳላወቅና እንዳልገባው ሰዋት ነው። እሺ ተሳስተሃል። የመሸጫ ሳይሆን የመርጃ ፕሮጀክት ነው። ስራንች ሁሉን ነገር አጣርቻለሁ። የሚወራውም የተነገረኝም ነገር እውነት ሆኖ አግኝቸዋለሁ። የፈለግከውን ማመን ትችላለህ። አሁን ፈንድ ለማስለቀቅ ያዘጋጀሁትን ወረቀት መልስልኝ። በፍጹም ህይወት የልጇ አጋች ሳሮን እንደሆነች ከሰማች በኋላ የምታደርገውን የምትጨብጠውን አጣለች። ቢላ መዛም ሳሮንን ለመበቀል ተዘጋጅታ ነበር። ዛሬማ ሳሚና ዳዊት ካጠገቧ ባይኖሩ ኖሮ ሳሮን ያልቅላት ነበረ። ህይወት የሩትና የዳዊትን እህትና ወንድም አለመሆናቸውን ከሰማች በኋላ ለማጣራት ፋታ አልወሰደባትም። ለምን የሆነ ሩት እያስመሰለች አለችው ለምን ጉዳይ ፈልገው ይሆን በማለት ሩትንም ጠይቃት ነበረ። ነገር ግን ያሰበችውን መልስ ሳታገኝ ቀርታለች። በዚህ ብቻ ያልበቃት ህይወት ሚኪንም ለማጣራት ሞክራ ነበር። ነገር ግን አልተሳካላትም። ዳዊትም ሳሮንን አይነሸላ አፈር ያላት ይመስላል። እንደውም የምትንቀሳቀስባቸውን ዶክሜንቶች ፊቷ ላይ በጫጭቆ በመጣል በጣም አበሳጭቷታል። ስንትና ስንት ገንዘብ ያወጣውበትን ዶክሜንት እንደዚህ ባዶጄን አስቀረኝ በማለት ሳሮን በብስጭት ላይ ናት። ከማንም ጋር መስማማት ያልቻለችው ሳሮን አሁን የመግቢያለች ያለሽ እያለች ሀገር እስከ መውጣት ድረስም እየተደዋወለች ትገኛለች። ኪም ሳትቀድመን እንቅደማት፣ የሳሮንን ጉዳይ አውቃለሁ እያለ ይገኛል። ሩት ግን የትም አትደርስም። ነገ በፖሊስ ተይዛ ስትለፈልፍ ማየት ነው የሚናፍቀኝ እያለች ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። ዛሬ የህይወት መንገድ ክፍል አምሳ ስድስትን የምናይ ይሆናል። ዳዊት ከወደ ውጭ በሚመጣበት ሰዓት እህቱን ሳሮንን አቷታል። ታዲያ የት ሄደች እያለ ሳሎን የተቀመጠውን ሳሚን እየጠየቀው ነበር። ሳሚም አላውቅም የት እንደ ሄደች፣ ቤቱ ያልተስማማው ሰው ደግሞ ወደ ውጭ መውጣት ይኖርበታል በማለት ይመልስለታል። ይህቱን ተንኮል ጠንቅቁ የሚያውቀው ዳዊት ግን ሳሮን እያበደች ነው፣ ጤነኛ አይደለችም እኮ ነው የምልህ በማለት ይመልስለታል። ያልጠበቀው መልስ ያገኘው ሳሚም እኔ ቦክስ ስጠብቅ አንተ ግን ነገሩን ለምን አቀለልከው እያለው ነበረ። ከአንተ ጋር መቧከሱ አያስፈልግም ብዬ እንጂ አቅቶኝ አይደለም፣ ለማንኛውም ሳሮን ጤነኛ አይደለችም በማለት ትቶት ወደ ክፍል ይገባል። ሳሚም ሳሮንን ፍለጋ ሲወጣ የሆነ ቦታ ተደብቃ ያታል። እስከ መቼ ነው ግን ድብብቆሹ የሚቀጥለው? በማለት ሳሜ ይናገራታል። አንተ ደግሞ ዞር በልልኝ በማለት ሳሮንም ጭቅጭቋን ትጀምራለች። ዶክሜንት ይዛ ልትሄድ የተዘጋጀችበት ቦታ የት ነው የምትሄጁ? እያላት ቢሆንም አንተን የማላይበት ቦታ በማለት ገፍትረው ወደ ውጭ ልትወጣ ስትል በር ላይ ዳዊት ይጠባበቃታል። ዳዊትም የትም አትሄጅም በማለት ግጥም አድርጎ ይዛታል። እባክህ ልቀቀኝ፣ እኔ ስራ ቦታ ነው የሚሄደው። አትሄጅም ተናገርኩ በማለት ያዘችውንም ዶክመንት ይመነጥቃታል። ህይወትም ጥያቄ የፈጠረባት ነገር ሩትና ዳዊት እህትና ወንድም ካልሆኑ ለምን ሩት በዚህ ልክ ታስመስላለች እያለች ነው። ሩት እንግዲህ ለህይወት ስትል እዚህ ቤት መሥዋዕትነት እየከፈለች ቢሆንም ህይወት ግን የተረዳቸው አትመስልም። ይህ ቤተሰብ ሲበጠበጥና ሲጎዳ ማየት አልፈልግም፣ እውነታውን ማጋለጥ አለብኝ በማለት ህይወት ቆርጣ ተነስታለች። ብቻዋን ስታወጣና ስታወርድ ከቆየች በኋላ በር ላይ ቆማ ስትጠባበቃት ነበር። ሚኪም ያጎቱን ነፍሰ ገዳይ የሆነችውን ሳሮን ለህግ ለማቅረብ በጣም ቸኩሏል። መንገድ ጀምሮ ሳለም ለምን አትረጋጋም እያለች ሩት ተከተለችው። እኔ ከዚህ በኋላ መረጋጋት አልፈልግም፣ ይልቁንስ አንችም ለዳዊት ሁሉንም ነገር ንገሪው እያላት ቢሆንም አሁን ነገሮች ይበላሹብናል፣ እንዳሰብናቸው አይሄዱልንም በማለት ከጉዞው ልታስቀረው ችላለች። ሳሮንም ዳዊት የቀማትን ዶክሜንት እንዲሰጣት ብትጠይቀውም እሱ ግን ይሄ ደግሞ ምን አይነት ዶክሜንት ነው ህፃናትን የምትሸጭበት ፈንድሽ ነው ወይ በማለት እህቱን ያስደነግጣታል ሳሮንም ህፃን የምረዳበት እንጂ እንዴት ሰው እሸጣለሁ በማለት ትመልስለታለች አሁን ሁሉንም ነገር ደርሸበታለሁ ስለ አንቺ የተወራውም ሆነ አሉባልታው እውነት ነው በማለት ሳሮን ምን ያህል ክፉ ሴት እንደሆነች እዛው ላይ ገልጦ ይነግራታል ሳሮንም እባክህ ስጠኝ ወደ ስራ ቦታዬ ሊሄድ ነው ብትለውም ዳዊት ግን አልሰጥሽም በማለት ፊቷ ላይ በጫጭ ቆይ ጥለዋል። ሳሮንም የወዳደቁ ወረቀቶችን ሰብስባ ለማንበብ ብትሞክርም ከጥቅም ውጭ ሆኖባታል። ለዚህ ወረቀት ስንት ዋጋ እንደከፈልኩ ታውቋሃል ግን አለችው። አይመለከተኝም የራስሽ ጉዳይ በማለት ይመልስላታል። እሷም በቃ ከዛሬ ጀምሮ ወንድም አይደለህም በማለት በብስጭት ትናገራለች። ሩት ከወደ ውጭ በምትመጣበት ሰዓት በር ላይ ቆማ የምትጠብቃት ህይወት በጥያቄ ታጣድፋታለች። እጇንም በመያዝ የዳዊት እህት አይደለሽም አይደል? የሰማሁት ነገር እውነት ነው በማለት ለማጣራት ብትሞክርም ሩት ግን ሰክረሽ መሆን አለበት እንጂ እንደዚህ አይነት ወሬ እንዴት ልሰሚ ትችያለሽ? በማለት እየነገረቻት ነበረ። የሰማሁሽ በጆሮዬ ነው። ጆሮዬን ደግሞ አምነዋለሁ አለች። በፍጹም የሰማሽውም ቢሆን ትክክል አይደለም አለቻት። እኔ ዳዊት ሲጎዳ ማየት አልፈልግም፣ ስለዚህ እውነታውን ንገሪኝ አለቻት። ሩትም ለካ ዳዊት ፍቅረኛሽ ነው። እኔ ልታቆሚ ይገባል፣ ከዳዊት ጋር የሚጀመር ፍቅር በጣም ስህተት ነው አለቻት። እሱን ተይውና፣ አንቺ ግን የዳዊት እህት ነሽ አይደለሽም? በማለት በጥያቄ እያፋጠጠቻት ቢሆንም ሩት ግን ማረፍ አለብኝ አሁን ታይኝ በማለት ወደ ውስጥ ታት ገብታለች። ከሩት የምትፈልገው መስ ያላገኘችው ህይወትም ዳዊትን እየጠየቀችው ነበረ ምናልባት የምርመራ ውጤት ማስቀየር ይቻል ይሆን እንዴ ከሩት ጋር ተመርምራችሁ ሳለ እህትና ወንድም መሆናችሁን ይናገራል አይደል በማለት እየጠየቀችው ነበር ታዲያ አዲስ ክስተት የሆነበት የህይወት ጥያቄ ግን ዳዊትን ግራ አጋብቶታል እንዴት ምን አይነት ጥያቄ ነው እየጠየቅሽኝ ያለው የተፈጠረ አዲስ ነገር ምናል ህይወትም ምንም የተፈጠረ ነገር እንደሌለና ለጠቅላላ እውቀት እንደጠየቀችው ትናገራለች። በመጨረሻም ገንዘብ ያላቸው ሰዎች ውጤትን ማመሳሰል እንደሚችሉ ነግሯታል። ይህን ንግግሩን ተከትሎ እሷም ጥርጣሬ ውስጥ ገብታለች። ዳዊትም ከዚህ በኋላ ሳሮን ቤት እንደማይቀጥሉና እናቱ ቤት እንደሚወስዳት ነግሯታል። እቃሽን አዘጋጅና በሚቀጥለው እንሄዳለን በማለት ነግሯታል። እሷም ፈቃደኛ ሆናለች። ዳዊትም ሳሎን ተቀምጦ በሀሳብ ተውጦ ሳለ ሚኪ መጥቶ ምን የተፈጠረ አዲስ ነገር አለ እያለ እየጠይቀው ነበር። በህይወቴ ምን እጠላለሁ መሰለህ ውሸታም እና አስመሳይ ሰዎችን በማለት ይህን ተናግሮ ጥሎ ወጥቷል። ይህ ንግግሩ ሚኪን በብዙ እንዲጨነቅና እንዲያስብ አድርጎታል። ህይወትንም ምን ሆኖ ነው ዳዊት የተበሳጨው በማለት እየጠይቃት ነበር። ሳሮን ጋር እንደተጋጩም ነግረዋለች። እኔ ምልህ የምጠይቅህ አንድ ነገር ነበረ በባለፈው ከሩት ጋር ቆማችሁ ስታወሩ ሰምቼ ነው በማለት ጉዳዩን ለማንሳት ስትሞክር ሩት መታቋርጣችኋለች። እኔ ከነገርኩሽ ውጭ ምንም አዲስ ነገር የለም በማለት መንገዱን ዘግተዋለች። ሩትም ሚኪን ወደ ውጭ እንዲወጣ ካደረገችው በኋላ ህይወት ሁሉን ነገር እንደሰማችና ምን ማድረግ እንዳለባት ግራ ተጋብታለች። ሚኪን በበኩሉ ዳዊትም ሁሉንም ነገር ሳያውቅ አይቀርም አስመሳይና ና ውሸታም ሰው አልወድም ብሎ ተናግሮ ነው የወጣው፣ እያለ ይነግራታል። ብርሌ ከነቃ አይሆንም እቃ ነው የሚባለው ማንኛውም የባለፈውን ወረቀት ሂጅ ልፈልግህ በማለት የሳሮንን ክፍል ለመክፈት ስትል ሳሮን ከኋላዋ ደርሳባታለች። እሺ ትንሿ ንግስት ምን እየሰራሽ ነው አለቻ። ትልቋ ሰይጣን እንዴት ነሽ በማለት ሩትም በመልስ ትያያዛታለች። ሁለታቸው በዚህ ባለመግባባት ዘላ ሳሮንም ታንቃታለች። ሚኪም እየሮጠ በመምጣት አንች ነፍሰ ገዳይ ልክልያት ነው ወይ ልቀቂያት፣ በማለት ከያዘቻት እንድትለቃት ያደርጋታል። ሳሮንም ስለ እኔ ሚኪ አወቀ ማለት ነው ወይኔ ጉዴ ማበዴ ነው በቃ እያለች ብቻዋን ማውራቱን ተያይዛለች። ሳሚም ወደ ህይወት በመሄድ ህፃኗን ይዛት እንድትወጣና ካለዛ ሳሮን እንደምትገላት ይነግራታል። ህይወትም አልገባኝም፣ ይህንን ልትነግረኝ ነበር የመጣኸው አለችው። ሌላ የምነግርሽ ነገር ቢኖር ህፃኗን ያገኘችልን ሩት ናት። ሳሮን ካገተችበት ቦታ ወስዳ እነ ዳዊት ቤት አደረገቻት በኋላም ዳዊት ይዟት መጣ በማለት ሁሉንም እውነት ያፈነደዋል በሰማችው ነገር ህይወት ራሷን ማመን አቃታት እኮ ሳሮናት ከጎዳና አንስታ ከቤቷ ካመጣችኝ በኋላ ልጄን የቀማችኝ ለዛውም በራስነት በሶስተኛ ቀኔ ሳሮን ምን በበደላት ነው ግን በልጄ መጣችኋለች ታዲያ ለምንድን ነው እንዳላወቀችውን ስታስመስል የነበረችው አለች። ከአጠገቧ የነበረውን ቢላ በመምዘዝም ለመበቀል አሰበች። ሳሚ ግን ይህ መፍትሄ አይሆንም፣ ህፃኗን ይዘሻት ውጭና የሚያስፈልግሽን ነገር በሙሉ እኔ አሟላለሁ እያላት ነበረ። ታዲያ በዚህ ጩኸት እየተገላገለች ሳለ ወዲያውኑ ሳሮን ትመጣለች። አንቺ ነሽ ለካ ልጄን የወሰድሻት በማለት ቢላዋን አንስታ እሷ ላይ ታፈጥባታለች። አፋላይ ብለሽ ታወሪያለች ጭራሽ፣ የወለድሻት እኮ ከባሌ ነው አለቻት እና ከባልሽ ቢሆንስ ምን አይነት ጨካኝና ክፉ ሴት ብትወኝ ነው በልጄ የመጣሽው በማለት ቢላዋን አንስታ ልትበቀላት ያሰበችው ህይወት ዳዊትና ሳሚ ደርሰው ገልግለው ያተርፋታል። ዳዊትም እውነት በቢላ ልትወያት ኑሮ ነው በማለት ህይወትን እየጠየቃት ነበረ። በልጅ እኮን የመጣችሁ እንዴት አይነት ጥያቄ ነው የምጠይቀኝ በማለት ዳዊትን ትቀይመዋለች። በቃ ይቅርታ ሂዊ እያለ ይቅርታ እየጠየቃት ቢሆንም እሷ ግን መቼም ይቅር አልልህም ብለው ገፍትራው ወደ ውስጥ ትገባለች። ሚኪ የሚፈልገውን ዶክመንት እጁ አስገብቷል። ይኸው ወረቀቱን አግኝቼዋለሁ እያለ ለሩት እየነገራት ነው። እንዴት አገኘኸው በማለት ትጠይቀዋለች። ልጅ እኮ ሚኪ ነኝ። ትክክል ነህ፣ በዚህ ስተማመንብሃለሁ። የናፈቀኝ ነገር ቢኖር ሳሮን በፖሊስ ፊት ስትጠየቅና ትክክለኛውን ፍርድ ስታገኝ ማየት ነው ትላለች። ሚኪም በበኩሉ ይህ ነገር እንዳስቸኮለውና የጊዜ ጉዳይ ነው እንጂ የእጇን ማግኘቷ እንደማይቀር ይናገራል። ሳሮንም ከወንጀሏ የምታመልጥበትን ነገር እያመቻቸች ነው። ወደ ውጭ ሀገር ጉዞም አስባለች። ሁሉንም ነገር አስተካክልልኝ ለሌላው ነገር አታስብ እያለች ስልክ እያወራች ነው። እብደቷ ያስፈራቸው ቤተሰቦችም ቆልፈው ቤታቸው ውስጥ ተቀምጠዋል። በኋላ በሩንም መደብደቡን ተያይዟለች። እባካችሁ ውሃ ስጡኝ፣ እኔ መድኃኒት መውሰድ እፈልጋለሁ፣ ራሴ ታሟል እያለች እየጮኸች ነው። ሳሚም ጩኸቷን ከሰማ በኋላ አላስቻለውም፣ እና በሀይላንድ የተቀመጠ ውሃ ነበር፣ በብርጭቆ ይዞ ለማቀበል ወደ በሩ ሄደ። ተንኮል ያሰበችው ሳሮን ግን ሲከፍትላት ሳሚ ላይ ክፉኛ ጉዳት አድርሳበታለች። እሱም በደረሰበት ነገር አልቻለምና ና መሬት ላይ ወደቀ። በኋላም ብቻውን ሲንቆራጠጥ ከቆየ በኋላ ጫንጫን እየተነፈሰና እያነከሰ ወደ ውስጥ ገብቷል። እንግዲህ ዛሬ ህይወት የልጇን አጋች ሳሮን መሆኗን ታላቁን ምስጢር ሰምተዋለች። ሩትና ዳዊትም እህት አለመሆናቸውን ካወቀች በኋላ በአእምሮዋ ጥያቄ እየፈጠረባት የመጣው ህይወት ለምን አስመሰለች የሚለው የሩት ጉዳይ ቢሆንም ሩት ግን መሥዋዕትነት እየከፈለች አለችው ለህይወት ልጅና ህይወትን ለማዳን ስትል እየከፈለች ያለችውን ዋጋ ህይወት ይህን ጉዳይ ትረዳው ይሆን? አብረን የምናየው ይሆናል። የህይወት መንገድ ክፍል ሀምሳ ስድስት የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ተሰናበጥኳችሁ። አመሰግናለሁ።